የአስር ቢሊዮን ዶላር የሳውዲ አረቢያ ፕሮጀክት በኤርትራ አሰብ የባህር በር እጥረት ነው ያመጣቸው። የመርከብ መንገድ ፈልገው ነው። የኢኮኖሚክ ችግር ነው። እናየዋለን በዝርዝር። በዚሁ ደግሞ አስሩን በቀይ ባህር ላይ ያሉ ወደቦችን እንቃኛቸዋለን። እንደምን ሰነበታችሁ እንደምንስ ቆያችሁ? ውድ የዚህ ቻናል ተከታታዮች አዳዲስ መረጃዎችን የምታገኙበት ቻናል ነው። ምናልባት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ። እንደተለመደው የዚህ ቻናል ደግሞ ወገኖች ይህንን ቻናል እንዲያድግ ለማድረግ ተደራሽነቱን ለማስፋት ይህንን ቪዲዮ ላይክ ማድረግ አይርሱ። ምስጋናዬ ላቅ ያለ ነው። በዛሬው ዝግጅታችን የተለመደ የሚመስል ግን ለየት ያለ ኢንፎርሜሽን፣ ያልሰማችሁትን፣ ያላደመጣችሁትን ያልኩትን አምጥቼላችኋለሁ። ይሄውም የሳውዲ አረቢያ መንግስት በአሰብ ሲፖርት ላይ አዲስ ኢንቨስትመንትን ሊያከናውን መሆኑን ልነግራችሁ እፈልጋለሁ። የአሰብን ወደብ በተለያዩ አገራት በአንድ ጊዜ መፈለጉ የቦታውን አስፈላጊነት ማሳያ አይነተኛ ምልክት ነው። እንደሚታወቀው አሰብን የኢትዮጵያ መንግስት የወደብ ተጋሪነት ጥያቄ እያነሳ ባለበት ሁኔታ ውስጥ፣ በዚህ ሁኔታ እያለን ሳውዲ አረቢያ በብዙ ቢሊየን ዶላሮችን በመመደብ አዲስ ፕሮጀክት ለመስራት እያቀዱ ነው። ሳውዲዎቹ ምን ፈልገው ነው ወደ ኤርትራ ሊያውም ወደ አሰብ ዲስፒዩት ወደሆነው ሆነው የባህር በር አጨቃጫቂ ወደሆነው ወደ ባህር በር የመጡት ምን ፈልገው ነው? ሳውዲ አረቢያ የወደብ እጥረት ኖሮባት ነው ኤርትራን ወይም ወደ አሰብ የመጡት? ሳውዲ አረቢያ በቀይ ባህር ላይ በርከት ያሉ የወደብ ከተሞች አላት፣ ወይም ወደቦች አላት አገር ናት። ጥቂቶቹን ለመጥቀስ ያክል የሳውዲ ወደቦች ጅዳ ኢዝላሚክ ፖርት፣ ኒዮም ፖርት፣ ያንቡ ኮሜርሻል ፖርት፣ ኪንግ ፍዋድ ኢንዱስትሪያል ፖርት በርካታ ናቸው። ሁሉንም መዘርዘር እንችላለን እየተነተንን ለመሄድ። ለምሳሌ የጅዳ ኢዝላሚክ ፖርት የተባለው በጣም ያለ ረፍት የሚሰራ ከፍተኛ የንግድ መርከቦች የሚመላለሱበት ወደብ ነው። የቆየና ያለ ረፍት የሚሰራው ረፍት አልባው ወደብ ነው የሚባለው። በአረቡ ዓለም ሁለተኛው ትልቁና ያለ እረፍት የሚሠራው 67 ፐርሰንት ምግብን ኢምፖርት የሚያደረገው ወደብ ነው ይሉታል። ከዚህ ወደብ የሚገኘው ገንዘብ እጅግ ብዙ ነው። ሌላው ኒዮም ፖርት፣ የሳውዲው ፖርት ይህም ደግሞ እጅግ ዘመናዊ ፖርት ነው። አፍሪካ እና የእስያና አህጉሮችን ሁለቱን አህጉራት በንግድ የሚያገናኝ ነው። ሌላው እንደ ምሳሌ የምንጠቅሰው የአምቡ ኮሜርሻል ፖርት ነው። ይህም ቀይ ባህር ዳር ያለ ወደብ ነው። ከፍተኛ የካርጎ ማመላለሻ መገልገያ ወደብ ነው። ኪንግ ፉዋድ ቅድም የጠቀስ ነው ኢንዱስትሪያል ፖርት ነው በያምቡ የሚገኝ ሲሆን የኢንዱስትሪ ካርጎ የሚሳለጥበት ነው። ሌሎችም አሉ። ኪንግ አብዱላዚዝ ፖርት፣ ፖርት ኦፍ ጃዜል የመሳሰሉ ሁሉንም መጥቀስ እንችላለን። በአጠቃላይ በቁጥር አስር ናቸው። የኢኮኖሚ ፖርትና የኢንዱስትሪያል ፖርት የሚባሉት ሳውዲ አረቢያ ያላት ወደብ ማለት ነው። እንግዲህ ከነዚህ ከአስሮቹ አምስቶቹ በቀይ ባህር ላይ የሚገኙ ወደቦች ናቸው። በቀይ ባህር ላይ ያሉ ወደቦቿን ለመጥቀስ ስለ ቀይ ባህር ስለምንነጋገር ያን ለመጥቀስ ያክል ጅዳ ኢስላሚክ ፖርት በቀይ ባህር ላይ ነው የሚገኘው። ሌላው ኪንግ ፏዋድ ኢንዱስትሪያል ፖርት ቀይ ባህር ላይ ነው። የአምቡ ኮሜርሻል ፖርት ቀይ ባህር ላይ ነው። ጃዛን ፖርት ቀይ ባህር ላይ ነው። ዱባ ፖርት ቀይ ባህር ላይ ነው። እነዚህ አምስቱ ፖርቶች በቀይ ባህር ላይ ይሄ ሁሉ ፖርት ይሄ ሁሉ ወደብ እያላት ሳውዲ አረቢያ ወደ አሰብ ተሻግራ መምጣቷ ምንድን ነው ፍላጎቱ? እነዚህ ወደቦች በቀይ ባህር ላይ ያሉ የሳውዲ አረቢያ ወደቦች የሚሰሩትን የገንዘብ መጠን ላይ ሞከርኩኝ። ከ10 ዓመት በፊት ሄጄ 2014 እንደ ኤሮፓውያን አቆጣጠር ይህ ማለት ከ11 ዓመት በፊት ያለውን አሁን 2025 ነው እንደ ኤሮፓውያን አቆጣጠር እንደምታውቁት፣ ይህን ጥናት ስመለከት ከ11 ዓመት በፊት የነበረውን ከእነዚህ አምስቱ ወደቦች በቀይ ባህር ላይ ካሉቱ በአመት 54 ቢሊዮን ዶላር ነው ሳውዲ አረቢያ ከወደቧ የምታገኘው እንግዲህ ከ11 ዓመት በኋላ አሁን ስንት እንደምታገኝ ለማሰብ ያዳግተናል። ከፍተኛ ገቢን ያላቸው ከወደቦቻቸው እንግዲህ ይሄ ሁሉ የቀይ ባህር በረከት ነው። ታዲያ ምን አንሷት ነው ወደ ኤርትራ ወደ አጨቃጫቂ ቦታ ሳውዲዎቹ ወደ አሰብ የመጡት የሚል ጥያቄ እንጠይቃለን። ገንዘብ አይጠገብም እንዲሉ ከሆነ ያስኬድ ይሆናል። ነገር ግን ጉዳዩ ሌላ ነው። ወደ ታች እንዝለቅ አብረን የአስር ቢሊየን ዶላር ፕሮጀክት ፈረንጆቹ እንዲያስቀምጠውታል፣ ሳውዲ አረቢያስ ኢንተርቬንሽን ሲግናልስ ሞር ዛን ጀስት ኢኮኖሚክ ኢንቨስትመንት ራዘር ኢት ሜክስ ደ ኪንግደምስ ስትራቴጂክ ኤክስፓንሽን ኢንቱ ኤ ሪጅን ኦልረዲ ኢንፍሉንስድ ባይ ግሎባል ፓወር ሰች አስ ዩኤኢ ቻይና ኤንድ ቱርክ። የሳውዲ አረቢያ ወደ አሰብ ለመምጣትና ይህንን ያህል ገንዘብ አፍስሳ የአሰብ ወደብን የምታለማበት ዓላማው የኢኮኖሚክ ወይም የንግድ መስመር ለማግኘት ጥያቄ ከመሆን የዘለለ ሆኖ እንደውም ይህ ግዛትን አስፋፍቶ አካባቢውን የመቆጣጠር አዝማሚያ ነው የሚታይበት ብለው በግልጽ ጽፈውታል። ሳውዲዎቹ አካባቢውን ሪጅናል ኮንትሮል፣ አካባቢውን የመቆጣጠር ፍላጎት። ታዲያ አንድም የባህር የመውጫ በር ለሌላት ኢትዮጵያ ፋይዳው ምንድን ነው? ኢትዮጵያ አሰብን የምትፈልገው ለኢኮኖሚክ ንግድ ፍለጋ ነው። እነሱ ደግሞ የአፍሪካን ቀንድ የመቆጣጠሪያ ቦታው ስትራቴጂክ ኢንፍራስትራክቸሩን ለመቆጣጠር ነው የሚረባረቡት። እንግዲህ የሳውዲ አካባቢውን ለመቆጣጠር ፍላጎቷ ቀላል አይደለም። 12 ፐርሰንት የዓለም ሀገራት የንግድ መርከቦች መስመር የሆነውን ቦታ መቆጣጠር የጂኦፖለቲካሊ ወይም ጂኦፖለቲካሊ ቀጠናውን የመቆጣጠር ሀሳብ እንዳለ ግልጽ ነው። ለነገሩ የቀይ ባህር ኪ ፕሌየርስ የሚባሉ አገራት እንደ ኤርትራ፣ ኢትዮጵያ፣ ጅቡቲ በጋራ ባህሩን ቢያለሙት ኖሮ የናሽናል ኢንትረስታቸውን ያስጠብቁት ነበረ የሚል በዓለም አቀፍ ደረጃ በውሃ ጥናት ውስጥ ያሉ አናሊስቶች ሲናገሩ ይደመጣሉ። ታዲያ የሳውዲ አረቢያ በኤርትራ በአሰብ ወደብ ላይ 10 ቢሊየን ዶላር አውጥታ የባህር በሩ ማደሷና ከተማው ላይ የሚታይ የልማት ስራዎች መስራቷ ለኢትዮጵያ ትርጉሙ ምንድን ነው ነው? ፎር ኢትዮጵያ ሳኡዲ ኢንቨስትመንት ፕሬዘንትስ ቦስ ፕሮሚሲንግ ኢኮኖሚክ ፕሮስፔክትስ ኤንድ ጂኦፖለቲካል አንሰርቴኒቲ። በሳውዲዎቹ የአሰብ ወደብ መሰራቱ ዘመናዊ መሆኑ ለኢትዮጵያ ተስፋ ሰጪ ቢሆንም፣ ነገር ግን የቦታው ተቆጣጣሪ ሌላ መሆኑ ግን ስጋት ነው የሚል ነው። አልሸሹም ዞር አሉ ይሆናል ነገሩ የጅቡቲን ወደብ እየከፈልን በሌሎች ቁጥጥር ስር ሆኖ እንደምንጠቀም እንዲሁ በሌሎች ቸሮታ የሚደረግ የንግድ ልውውጥ እነሱ እስከፈቀዱ ብቻ መሆኑ ስጋቱን ከፍ አድርጎታል። አሁንም ኢትዮጵያ በራሷ ጊዜ የምትቆጣጠረው ወደብ እንደሚያስፈልጋት ይታመናል። ለማንኛውም ቀጠናውን ከሚቆጣጠሩ ሀያላን መሀከል ሳውዲ አረቢያ ፕሮጀክት ይዛ ወደ አሰብ መታለች። መጨረሻውን አብረን እናያለን። ቸሬስማን ሰላም ለሀገራችን ይሆን።